ሰላም ጤና ይስጥልኝ፣ ውድ የሶሎዳ ሚዲያ ቤተሰቦቻችን፣ ሰዎቻችን እንዴት አላችሁ? ለእለቱ የመራረጥናቸው አዳዲስ እና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችንን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የዛሬው መረጃችን የምንጀምረው የትግራይ ተወላጅ የሆነው ኢትዮጵያዊ አቶ ግርማይ ገዛሃኝ የጻፈውን አንድ መልእክት ወደ እናንተ በማጋራት ነው። መልእክቱ እንዲህ ይላል። ማህተም መንግስታዊ መዋቅር ሲሆን ካለፈው ሳምንት ጀምሮ የስብሀት ነጋ ህወሀት ተገንጣይ ቡድን ከህግ ውጭ ትግራይ ውስጥ መፈንቅለ ክልላዊ አስተዳደር ፈጽመዋል። እጅግ አስቂኝ የነበረው ግን የአዲ ጉደ ማዘጋጃ ቤት ይመስለኛል ተሰብሮ እንደተገባ እናቶችን እልልበሉ የሚል ትዕዛዝ እንደተላለፈ ማህተሟ ለስትየው የሚለውን የካድሬው ትዕዛዝ ነበር። እውነቱን ለመናገር መንግስታዊ መዋቅር መመዘኛ ከማህተም መንጠቅ ጋር የሚያያይዝ ፖለቲከኛ ህዝብ ሲያስተዳድር ከማየት በላይ የሚያስገርም ፖለቲካን ለብዬ አላምንም ማህተም ካስፈለጋቸው ግለሰቦች ጭምር ሊያሰሩትና ንብረታቸው ሊያደርጉት እንደሚችሉ እንኳን አለማወቃቸው አሳዛኝ ነው። የሆነ ባለሱቅ የራሱ የሱቅ ማህተም አለው። ማህተም ለደንበኛ የሚሰጡ ሰነዶች ህጋዊ ለመሆናቸው ማረጋገጫ ከመሆን ያለፈ ትርጉም የላቸውም። የስፋት ነጋ ልጆች ግን ይህንን እንኳን ለመገንዘብ የሚችሉ አይደሉም ማህተም ትርጉም የሚኖረው በህግ በሚታወቅ አካል ጥቅም ላይ ሲውል ብቻ ነው አሁን ማህተም በመንጠቅ ላይ ያለው የስብሀት ቡድን ራሱ ህጋዊ አይደለም ማህተም መንጠቅ ህጋዊ የሚያደርገው ከመሰለው ትልቅ ስህተት መሆኑ ብቻ ሳይሆን የአእምሮ ምርመራም የሚያስፈልግ ይሆናል አሜሪካ ውስጥ ከነጩ ቤተ መንግስት ማህተም መስረቅ ይቻላል። የአሜሪካ ፕሬዚዳንት መሆን ግን አይቻልም። ይችን አስተያየት እስከለጠፍኩበት ደቂቃ ድረስ በትግራይ ክልል በፌዴራል መንግስትና በዓለም አቀፍ ማህበረሰብ እንደ መንግስት በሚታወቀው በፕሬዚዳንት ጌታቸው ረዳ የሚመራ የትግራይ ጊዜያዊ አስተዳደር ብቻ ነው። ማህተም ከቢሮዎች በወታደራዊ ኃይሎች ስለነጠቅ መንግስት ለመሆን አይቻልም። ተራድው ድንቁርና ነው። ቀዳሚ ጉዳይ ማህተም መንጠቅ ሳይሆን ህጋዊ እውቅና ማግኘት ነው። ከዛ በኋላ የፈለግከው አይነት ማህተም ማሰራት ይቻላል። ከተፈለገም የነበረውን በህጋዊ ርክክብ መውረስ ይቻላል። ከብዙ የስብሀት ቡድን በርካታ የፖለቲካ ድህነት ጋር ተዳምሮ ማህተም መንጠቅ መንግስት የሚያሰኝ መስሎት ሲሸልል ሳይ ግርምት ፈጥሮብኛል። ወደ ዋና ቁም ነገር ስገባ ዜጎች እነዚህ ሰዎች ማህተም ነጥቀው የሚያጸድቁላቸው ማንኛውም አይነት ሰነድ ህጋዊ እንዳልሆነ ማስገንዘብ ነው። ማንም ሽፍታ ማህተም ሰርቆ ሆነ አስመስሎ በመስራት ህጋዊ አስመስሎ ሰነድ ሊያዘጋጅልህ ይችላል። ፖሊስ የሰነዱ እውነተኛነት መርምሮ ሲያረጋግጥ ግን ከህጋዊ አካል የተገኘ ባለመሆኑ በህግ ቁጥጥር ስር ያውላል። በዚህ ሁኔታም ዛሬ የመሬት ሽንሸና፣ የንግድ ፈቃዶች፣ የኢንቨስትመንት ሰነዶች እና ቦታዎች በዚህ በተነጠቀው ማህተም ህጋዊ አስመስሎ ሊሰጥ ይችላል ዳሩ ግን ራሱ ህጋዊ ስላልሆነ ነገ ህጋዊ መንግስት ንብረትህን ከመውረስ ጀምሮ በህገ ወጥ ተግባር መሳተፍ በሚል ፍርድ ቤት ሊያስቆምህ ይችላልና እንዳትሸወድ እመክራለሁ። ለራሱ ህጋዊ እውቅና የሌለው አካል ህጋዊ ተግባሮች የማከናወን መብት የለውም። ግርማ ይገዛህኝ መጋቢት 9 2017 ዓ ም የትግራይ ነጻነት ፓርቲ አባልና አመራር የሆነው ሾዊት ቢታው ህወሓትን ለመታገል በረሃ ወርጃለሁኝ አለ። የትግራይ ነጻነት ፓርቲ አባልና አመራር የሆነው ሾዊት ቢታው ህወሓትን ለመታገል በረሃ መውረዱን አስታውቋል። ሾዊት ብተው በማህበራዊ ትስስር ገጹ እንዳስታወቀው ነጻነትህና የመኖር መብትህ ሲነጠቅህ በሁሉም መንገድ ትታገላለህ ከሰኔ 21 2013 ዓመተ ምህረት በፊት ወደ ነበርንበት ተመልሰን መሳሪያ አንስተናል ሲል አስታውቀዋል። እንደሚታወቀው የትግራይ ነጻነት ፓርቲ አመራሮች ሸዊት ቢተውንም ጨምሮ ከህወሓት ጋር ወደ በረሃ በመውረድ የተመረጠው መንግስታችን ህወሓትና ዶክተር ደብረጽዮን ወደ ስልጣኑ ይመለስ ትግራይ ሀገር እናደርጋለን እያሉ እየታገሉ እንደነበርና ከፕሪቶሪያው ስምምነት በኋላ በህወሓት መካከል በተፈጠረው መገነጣጠል የነደብረ ጼንን ህወሓት ከፓርቲው ጋር ሽኩቻ ውስጥ ገብተው መቆየታቸው እንዲሁም ህወሓት መፈንቅለ ክልላዊ መንግስት በማካሄዱ የትግራይ ነጻነት ፓርቲ ሊቀመንበሩ የክልሉ ጊዜያዊ ምክር ቤት ምክትል ሊቀመንበር ሆነው የተሾሙት ዶክተር ደጀን መዝገበ እና የፓርቲው ሌሎች አመራሮች እንዲሁም የጊዜያዊ ምክር ቤቱ አባላት የሆኑት የሌሎች ፓርቲ አመራሮችም ከህወሓት ማስፈራሪያ እየደረሰባቸው እንደሚገኝ በማህበራዊ ሚዲያዎች እየተሰራጩ ይገኛሉ። የቀድሞው የአሜሪካ ፕሬዝዳንት ኬኔዲ የግድያ ሰነድ ይፋ ሆነ። ዶናልድ ትራምፕ የቀድሞው የአሜሪካ ፕሬዝዳንት የግድያ ሰነዶች ይፋ አድርገዋል። በፕሬዝዳንቱ ትዕዛዝ መሰረት ይፋ የተደረጉት ከሁለት ሺህ በላይ የተለያዩ ሰነዶች በደህንነት መስሪያ ቤት ተጠብቀው የነበሩ ናቸው። ይፋ የተደረጉት ሰነዶች ሊ ሃርቬ ኦስዋልድ ስለተባለው የፕሬዝዳንቱ ገዳይ ተጨማሪ መረጃዎችን የያዙ ናቸው ተብሏል። ጆን ኦፍ ኬኔዲ እንደ ኤሮፓን አቆጣጠር ወርሃ ህዳር 1963 በወቅት ማንነታቸው ባልታወቁ ሰዎች በዳላስ ቴክሳስ የተገደሉ 35ኛው የአሜሪካ ፕሬዚዳንት ነበሩ። ፕሬዚዳንት ዶናልድ ትራምፕ የግድያ ሰነዶችን ይፋ ያደረጉት በምርጫው ቅስቀሳ ወቅት ቃል በገቡት መሰረት ነው። የፕሬዝዳንቱ የወንድም ልጅ አሁን የአሜሪካ ጤና ሚኒስትር ሮበርት ኬኔዲ አሁንም ቢሆን ግድያው በአሜሪካ የደህንነት መስሪያ ቤት የተቀነባበረ ነው ብለው እንደሚያምኑ መናገራቸው ሮይተርስ ዘግበዋል። እስራኤል በሀማስ በሚመራው የጤና ሚኒስቴር መረጃ መሰረት በሁለት ቀናት ውስጥ ከአራት መቶ ሰላሳ በላይ ሰዎችን ከገደሉት ተከታታይ አየር ጥቃቶች በኋላ ሰራዊቷ በጋዛ ምድር ላይ ዘመቻ መጀመሩን አስታወቀች። የእስራኤል መከላከያ ሰራዊት የጋዛ ሰርጥ ሰሜናዊና ደቡባዊ ክፍል በሚከፍለው የኔት ዛሬን ኮሪደር ወታደሮች መሰማራታቸው ገልጸዋል። በጋዛ ላይ እንደ አዲስ መፈጸም የጀመረው ጥቃት ከጥር ወር ጀምሮ ሲተገበሩ የነበረው ደካማ ተኩስ አቁም ፍጻሜ ሆኗል። ከዚህ ቀደም ብሎ የተባበሩት መንግስታት በዴር አል አባላህ በሚገኘው ቅጥር ግቢ ውስጥ በተከሰተ ፍንዳታ አንድ ሰራተኛውን ጨምሮ ሁለት ሰዎች መገደላቸው አስታውቆ ነበር። የእስራኤል የውጭ ጉዳይ ሚኒስቴር ይህንን ፍንዳታ በተመለከተ ምርመራ እንደሚያከናውን ቢገልጽም ለዚህ ጥቃት እስራኤል ተጠያቂ የመሆኗ ጉዳይ አስተባብሏል። የእስራኤል መከላከያ ሰራዊት በሰሜንና ደቡባዊ ጋዛ መካከል በከፊል የሚለይ ስፍራን ለመፍጠር ሲባል ወታደራዊ ኢላማ ተኮር የምድር ላይ እንቅስቃሴዎች ማከናወን መጀመራቸው ገልጸዋል። ቢቢሲ በሰሜናዊ ጋዛ የሚገኘው ቤት ሐኑን የተባለ ስፍራን ጨምሮ ሰራዊቱ እየተንቀሳቀሰ ባለባቸው አካባቢዎች ነዋሪዎች አካባቢውን እንዲለቁ ትዕዛዝ እየተሰጠ መሆኑን ተመልክቷል። ሰራዊቱ የጋዛ ነዋሪዎች የምድር ድንበር በሚገኙባቸው ሶስት አቅጣጫዎች የሚገኝ ሰፊ አካባቢን ለቀው እንዲወጡ በርካታ ትዕዛዞች አስተላልፈዋል። ይህ እርምጃ በአጭር ጊዜ ውስጥ ግዙፍ የምድር ላይ ኦፕሬሽን ሊከናወን እንደሚችል ያመለክታል። ይህ የልቀቁ ትዕዛዝ በጦርነት ምክንያት በተደጋጋሚ ተፈናቅለው ከተኩስ አቁም ወቅት ወደ መኖሪያቸው በተመለሱ አብዛኞቹ ፍልስጤማውያን ቤተሰቦች ላይ ፍርሃት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 እስራኤል ተናግራለች። የመከላከያ ሚኒስትሩ ካትዝ የእስራኤል ፍላጎቶች ካልተፈጸሙ አማራጭ የሚሆነው ሙሉ በሙሉ ውድመትና ጥፋት እንደሆነ በመጥቀስ ሀማስ እንዲወገድ የሚተላለፈውን ጥሪ ደግመው አሰምተዋል። የመከላከያ ሚኒስትሩ ካትዝ የእስራኤል ፍላጎቶች ካልተፈጸሙ አማራጭ የሚሆነው ሙሉ በሙሉ ውድመትና ጥፋት እንደሆነ በመጥቀስ ሀማስ እንዲወገድ የሚተላለፈውን ጥሪ ደግመው አሰምተዋል። ይህ የሰራዊቱ እንቅስቃሴ የተከናወነው ረቡዕ ዕለት በዴር አልባላህ የሚገኘው የቅጥር ግቢ ላይ በደረሰ ጉዳት የተባበሩት መንግስታት ሰራተኛ ከተገደለ በኋላ ነው። የመንግስታቱ ድርጅት የፕሮጀክት አገልግሎቶች ጽፈት ቤት የተነጠለ ቦታ በሚገኝ ህንጻ ላይ ያልፈነዳ ፈንጂ እንደወደቀ ወይም እንደተተኮሰ አስታውቀዋል። ስፍራ ላይ የፈጠረው ምን አይነት ክስተት እንደሆነ ወይም ምን አይነት ከባድ መሳሪያ ጥቅም ላይ እንደዋለ እስካሁን መረጋገጫ አለመኖሩ ጽፈት ቤቱ ገልጿል። የተባበሩት መንግስታት ድርጅት የፕሮጀክት አገልግሎቶች ጽፈት ቤት ኃላፊ ጆርጅ ሞሬራ ዳሲልቫ ሲልቫ ይህ ክስተት አደጋ አልነበረም ብለው እንደሚያምኑም ገልጸዋል። አክለውም በጋዛ ያለው ሁኔታ ከአእምሮ በላይ ነው ብለውታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሙሉ ምርመራ እንዲካሄድ ጠይቋል። መረጃው ቢቢሲ አስነብቦታል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል ባለው ጊዜያዊ አስተዳደር ውስጥ በግለሰብ ደረጃ የስልጣን ልውውጥ ሊኖር እንደሚችል ተናገሩ። ጠቅላይ ሚኒስትሩ በግለሰቦች ደረጃ በጊዜያዊ አስተዳደር ውስጥ የስልጣን ልውውጥ ሊኖር እንደሚችል በዛሬው የፓርላማ ቆይታቸው ተናግረዋል። በጊዜው አስተዳደሩ ላለፉት ሁለት ዓመታት ለሰራው ስራ አድናቆት የቸሩት ጠቅላይ ሚኒስተር አብይ አህመድ የትግራይ ጊዜው አስተዳደር ተጨማሪ ውጊያ እንዳይነሳ የሚደነቅ ስራ ሰርቷል ያሉ ሲሆን የጊዜው አስተዳደሩ የሁለት ዓመት የስልጣን ቆይታ አሁን አብቅቷል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል ጦርነት አያዋጣምም ብለዋል። በህዝብ ተወካዮች ምክር ቤት ተገኝተው ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል አሁንም ወደ ሰላም መሄድ ይገባል ብለዋል። በፕሪቶሪያ ስምምነት መሰረት ሙሉ ለሙሉ ያልተፈጸመው የትጥቅ ማስፈታትና መልሶ የማቋቋም ሂደት መሆኑንም ተናግረዋል። ይህ ባለመሆኑ የትግራይ ህዝብ በጀት ለወታደር እንዲውል አድርገዋል ያሉት ጠቅላይ ሚኒስትሩ አሁንም በክልሉ ሰላም እንዲኖር ነው የምንፈልገው ብለዋል። ጦርነት ትተን በፕሪቶሪያው የሰላም ስምምነት የቋጨነው ለሰላም ብለን በስምምነቱ የትግራይ ህዝብ መሰረታዊ አገልግሎቶችን እንዲያገኝ የሚያስችል ጊዜያዊ አስተዳደር አቋቁመናል ብለዋል። በክልሉ ተፈናቃዮችን ለመመለስ የፌዴራል መንግስት ዛሬም ዝግጁ መሆኑን የገለጹት ጠቅላይ ሚኒስትሩ በተፈናቃዮችም የሚሰራ ፖለቲካ መቆም እንዳለበትም አሳስበዋል። የጊዜያዊ አስተዳደሩ የሁለት ዓመት የስልጣን ቆይታ አሁን መብቃቱን በማስመልከት የህግ ማሻሻያ የሚፈልግ ጉዳይ ስላለው ተጨማሪ ጊዜ ስለሚፈልግ መሻሻል አለበት። ህጉ ሲሻሻል ደግሞ የነበረው አፈጻጸም መገምገም አለበት። ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያ ስምምነት ባከበረ መንገድ ጊዜያዊ አስተዳደሩ የሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ለማዘጋጀት መስራት አለበት ብለዋል። ይህ ለማድረግ ከክልሉ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ እና ከምክትሎቻቸው ጋር ውይይት ሲያደርጉ መቆየታቸው የተናገሩት ጠቅላይ ሚኒስትሩ ህወሓትን ጨምሮ ከሌሎች የትግራይ ፖለቲካ ፓርቲዎች ጋርም ውይይት እያደረግን ነው ብለዋል። በዚህ ንግግር መሰረት ህግ አሻሽለን እንደሚቀጥለው አንድ ዓመት ጊዜው አስተዳደሩ ይቀጥላል የሚል እምነት አለን ያሉት ጠቅላይ ሚኒስትሩ ጊዜው አስተዳደሩ ሲቀጥል ደግሞ በግለሰቦች ደረጃ የስልጣን ለውጥ ሊኖር ይችላል ሲሉ አስረድተዋል። የባህር በር ጥያቄ ማንሳት ነው ጦርነቱ አቁመዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ዛሬ በህዝብ ተወካዮች ምክር ቤት ባደረጉት ንግግር ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ገልጸዋል። የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ በመቀበል መርህ፣ ህዝቦች በሚጠቀሙበት መርህ እንወያይ የሚል ነው ብለዋል። የኤርትራ ህዝብ የሚያስፈልገው ልማት ነው። ተባብረን መልማት መስራት እንጂ አንዱ አንዱን መውጋት የእኛ እቅድ አይደለም ነው ያሉት ጠቅላይ ሚኒስተር ዶክተር አብይ አህመድ። ኢትዮጵያ ላይ ማንም ሀገር መውረራ ሊፈጽምና ከጀመርነው ህልም ሊያስቆመን የሚችል አንድም ስጋት የለንም ብለዋል። በቂ ዝግጅት ስላለን ማንም አያስቆመንም። ዝግጅት የምናደርገው ጦርነትን ለማስቆም ነው ሲሉም አክለዋል።